አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። ዛሬ አማርኛ በእንግሊዝኛ ትምህርት እየተደጋገመ መጣሁላችሁ ይገኛለሁ። ይሄ ትምህርት መወቅ አለባችሁ። አንዳንዳችሁም ኮሜንት ጋ ጽፋችሁልኛል። ይሄ ትምህርት መደጋገሙ እንደጠቀማችሁ ማለት ነው። ስለዚህ በደንብ መደጋገሙን ሳለበት አማርኛ በእንግሊዝኛ ትምህርት ነው ዛሬም የሰራሁላችሁ ማለት ነው። አማርኛ በእንግሊዝኛ ትምህርት ማስተማሩ ጥቅሙን ነግሬያችኋለሁ። ሶስት ጥቅሞች አሉት ብያችኋለሁ። አንደኛ እዚህ አማርኛው ጽሑፍ ስላለ አማርኛውን እያስነበብኳችሁ ነው። ሁለተኛ አማርኛ በእንግሊዝኛ ፊደላቶች እንዴት ነው የሚተካኩት የሚለውንም እያያችሁ ነው። ሶስተኛ ጥቅሙ ደግሞ ይህን ስታውቁ ወደ ዋናው እንግሊዝኛ ለመግባት ቀላል መንገድ ይሆናላችኋል ማለት ነው። ስለዚህ እናንተ ይህን እስከ ይህን ቪዲዮ እስከ መጨረሻው እዩት ማለት ነው። ለዚህ ዩቲዩብ አዲስ ይሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ። እንዲሁም የኦንላይን ትምህርት በግል ሆነ በግሩፕ መማር የምትፈልጉ ካላችሁ እዚህ እስክሪኑ ጋር ባስቀምጥኩላስ ቁጥር ማነው፣ እዚህ ጋ ደውላችሁ አናግሩን። እኛ የኦንላይን ትምህርቱን የምንሰጥ ይሆናል፣ በግሩፕ ሆነ በግል ከልዩ ክትትል ጋር ማለት ነው። ቀጥታ ወደ ትምህርቱ ምገቢያ ይሆናል። እናንተ እስከ መጨረሻ ድረስ አብራችሁ ይቆዩ፣ እንዲሁም ለጓደኞቻችሁን ሼር አድርጉላቸው፣ እነሱም ይጠቀሙበት ማለት ነው። ቀጥታ ወደ ትምህርቱ ምገቢያ ይሆናል። እዚህ ጋ እንደምታዩት የአኡ መጀመሪያ ፊደል አለ ካቀጥሎ የቀቁ ስድስተኛ ፊደል ቅ አለ። አቅ የመሙ ስድስተኛ ፊደል ም አ ቅ ም አቅም። እንግዲህ አ ፊደል በኤ ነው የምትወከለው። ኤ ቅ ለሚለው ደግሞ ለቀቁ ኪው አለች። ኪው ብቸዋል፣ ያለ አናባቢ። ለምን ቅ ስድስተኛ ፊደል ነው። ም ለሚለው ደግሞ ኤም አለች፣ ያለ አናባቢ። ም ስድስተኛ ፊደል ስለሆነ ኤም ብቸዋል። ስለዚህ አቅም ሲጻፍ ኤ ኪው ኤም ኤ ኪው ኤም ይሆናል ማለት ነው። ወደዚህ ጋ ስንመጣ የዘዙ ስድስተኛ ፊደል ዝ አለ። ከዚ ቀጥሎ የነኑ አራተኛ ፊደል ና አለ ማለት ነው። ስለዚህ ዝ ና ዝ ና ዝና ዝና። ስለዚህ ዝ ለሚለው ዝ ስድስተኛ ፊደል ስለሆነ ዝድ ብቻ የአራ አናባቢ ዝድ ብቻ። ና ለሚለው ለነኑ ኤን ስለሆነ አራተኛ ፊደል ነው ና አናባቢ ኤን አረግለታለን ለዚህ ዝና የሚለው ሲጻፍ ዜድ ኤን ኤ ዜድ ኤን ኤ ይሆናል ማለት ነው። ወደዚህ ጋር ስንመጣ የሃሁ ስድስተኛ ፊደል ህ አለ። ከቀጥሎ የለሉ ስድስተኛ ፊደል ል አለ። ህ ል የመሙ ስድስተኛ ፊደል ም ህል ም ህ ል ም ህል ህል የሚለው ኤች ለሃሁ ኤች ነው። ለሃሁ ኤች የምንጠቀም ስድስተኛ ፊደል ስለሆነ ኤች ብቻ ማለት ነው። ል ለሚለው ለለሉም ኤል ነው የምንጠቀም፣ ያለ አናባቢ ስለሆነ ለለሉ ስድስተኛ ፊደል ስለሆነ ያለ አናባቢ ኤል ነው የምንጠቀም። ም ለሚለው ደግሞ ኤም ይሆናል። ሶስቱም ስድስተኛ ፊደላቶች ናቸው፣ ህ ፊደልም ለ ፊደልም መ ፊደልም። ስለዚህ ስለዚህ ሶስቱም ያለ አናባቢ ነው የሚቀመጡት ማለት ነው። ኤች ኤል ኤም ህልም ሲነጻፍ እንደዚህ ነው ማለት ነው። ወደዚህ ጋር ስንመጣ የመሙ ስድስተኛ ፊደል ም አለ። ከመቀጥለው የሰሱ ስድስተኛ ፊደል ስ አለ። ምስ የገጉ አራተኛ ፊደል ጋ አለ። ምስ ጋ የነኑ አራተኛ ፊደል ና፣ ምስጋና ምስጋና። ም ለሚለው ተደጋጋሚ ዘይተ ነዋል ኤም ነምቶ ነው። ስ ለሚለው ደግሞ ስም ስድስተኛ ፊደል ነው፣ ኤስ ብቻ። ጋ ለሚለው ጋ አራተኛ ፊደል ነው። ስለዚህ ጂኤ ጂን ለገጉ ነው እንጠቀምበት ጂን ለገጉ ነው እንጠቀምበት። ጂኤ እና ለሚለው ነኑ ኤን ነው እንጠቀም አራተኛ ፊደል ስለሆነ ኤንኤ ኤንኤ። ምስጋና ሲጻፍ ኤምኤስ ጂኤ ኤንኤ ይሆናል ማለት ነው። ወደዚህ ጋር ስንመጣ የከኩ መጀመሪያ ፊደል ከ አለ። ከ የነኑ ስድስተኛ ፊደል ን ከን፣ የተቱ ሁለተኛው ፊደል ቱ ከን ን ከንቱ ከንቱ። ከ ለሚለው ኬ ነው የምንጠቀም የመጀመሪያ ፊደል ስለሆነ ከ ኬ ኢ ለመጀመሪያ ፊደል አናባቢ ኢ ነው የምናደርግ ማለት ነው። ን ለሚለው ኤን ነው ን ስድስተኛ ፊደል ስለሆነ ኤን ብቻ። ቱ ለሚለው ለተቱ ቲ ነው የምንጠቀም ሁለተኛ ፊደል ስለሆነ አናባቢው ዩ ይሆናል ማለት ነው። ስለዚህ ከንቱ ብለን የሚለውን ስንጽፍ ኬ ኢ ኤን ቲዩ ኬ ኢ። ኤን ቲዩ ይሆናል ማለት ነው። እዚህ ጋር ስንመጣ የነኑ ስድስተኛ ፊደል ን አለ። ከንቀጥሎ የጸጹ ሁለተኛ ፊደል ጹ አለ። ንጹ፣ የሃሁ ስድስተኛ ፊደል ህ፣ ንጹህ፣ ንጹህ፣ ንጹህ። ን ለሚለው ከዚህ እንዳየነው ካንት ከሚሆነው ኤን ለነ ኤን ነው የተጠቀምነው። ጹሳ ለጻጹቲ እና ኤስ በአንድ ላይ መምጣት አለባቸው ግዴታ። ከዛ በኋላ ነው አናባቢዎች የተቀየሩ የመጡ ቲኤስ ኢ ቲኤስ ዩ ቲኤስ አይ እያሉ የሚሄዱ ማለት ነው። ስለዚህ ቲኤስ ላይ ጹ ሁለተኛ ፊደል አናባቢው ዩ ይሆናል። ሁለተኛ ፊደል ቲኤስ ዩ ነው ማለት ነው። ህ የሚለው ኤች ብቻዋን ስድስተኛ ፊደል ስለሆነ ኤች ማለት ነው። ስለዚህ ንጹ የሚለው ስንጽፍ ኤን ቲኤስ ዩ ኤች ማለት ነው። እዚህ ጋር ስመጣ የለሉ ስድስተኛ ፊደል ል አለ። ከልቀጥሎ የበቡ ስድስተኛ ፊደል ብ አለ ል ብ ልብ ልብ ል ለሚለው ኤል ስድስተኛ ፊደል ነው ብ ለሚለው ቢ ልና ብ ስድስተኛ ፊደል ስለሆነ አናቢ ቢ ኖራቸው ስለዚህ ኤል ና ቢ ኤልን ብለን ከጻፍነ ልብ ነው ማለት ነው እዚህ ጋር ስንመጣ የዋው ስድስተኛ ፊደል ው አለ ቀጥሎ የለሉ መጨረሻው ፊደል ሎ አለ ው ሎ ው ሎ ውሎ ው ለሚለው ዳብሊው ዳብሊው ው ስድስተኛ ፊደል ስለሆነ ለለሉ ደግሞ ኤልን መጠቀም ሎ መጨረሻ ፊደል ነው። ስለዚህ ለመጨረሻ ፊደል አናባቢ ኦ ነው የምናደርገው ማለት ነው። ስለዚህ ውሎ ብለን ስንጽፍ ዳብልዩ ኤል ኦ ዳብልዩ ኤል ኦ ይሆናል ማለት ነው። ውድ ጥናት አካዳሚ ተከታታዮቻችን፣ የዛሬው ትምህርት ይህን ይመስል ነበር። በቀጣይ ደግሞ ሌላ ይሰራልና ከዚህ ውጭ ቃላቸሁ ይሰራላችኋል። በቀጣይ እንመጣላችሁናል። ሰላም አለ